እንዴት ነሽ? በእናትሽ፣ ደህና ነህ? ሰላም ነው። በእውነት ናፈኩሽ እኮ። በእርግጥ ያዳነህ አላህ ነው። ነገርም ጠፍቶ አልቋል። ፐርፌክት ነው። በጣም ነው የሚያምረው። ይቀረዋል፣ እሱም ደግሞ በተወሰነ ጊዜ ይስተካከላል እና በጣም ቆንጆ ነው። አመሰግናለሁ። አይገባም። ኧረ አይደለም፣ አያስፈልገንም በቂ

ሹካ ማንኪያ ይዘሽ መጥተሽ ነው? ሹካ ማንኪያ ነው? የሚገርም ነው። ዋው ቲንክ ዩ ሶ ማች ቲንክ ዩ ሶ ማች ያስ። እነሱንም በደንብ አበረታቷቸው። ከዚህ በላይ ድጋፍ ያስፈልጋቸዋል አይደል? አዎ። ደግሞ ኢትዮጵያ ወዶ አለ። እሺ ይደርሳል። ተቆረሰ። በጣም ነው የማመሰግነው። ይስጥልኝ እናት። እሺ፣ እንግዲህ ይሄንማ ከልጆቻችን ጋር ብንበላው ቀር ይልሻል አሉ። እዚህ ጋር ከልጆች ጋር እንበላለን። ይሄ ውሎ ግን አይገባኝም እኮ ነበር። በጣም ነው አመሰግናለሁ። ቴንኪው ሶማች በጣም ያምራል። ቆንጆ ነው። ደስ ይላል። እግዚአብሔር ያክብርልኝ። አላህ ይስጥሽ፣ አላህ ይስጥሽ። አንተንም አላህ ያሳድግ። እንግዲህ በርታ፣ በርታ። ሸንበሲ ቴንኪ ዩ ሶ ማች። በጣም ነው ማመሰግነው። እንግዲህ ከልጆች ጋር ሰብሰብ እንበልና ሪሴፕሽን ጋር እንበላለን። አይመስልም? ብቻችንማ አንጨርሰውም ሁሉ

የምትመርጡ ሰው ምረጡ እያላችሁ ነው። እያየው ነበርና አልምች ነው ቪዲዮ አልሰራነው እስካሁን እና ውዶች፣ የሚገባው ሰው ግልጽ ነው። ዶክተር አቢ ዶክተር አቢ ስንት ለተቸገሩት እየደረሰ ስንት ሳፍ ነው መተንፈስ ለአቃታቸው እየደረሰ ነው ያለው እና ዶክተር አቢ ምርጫችንና ምርጫችን ሊሆን ይገባል። ከእሱ ውጭ ማንም ሊሆን አይችልም። ያው ጥሩ ጥሩ የሚሰሩ ይኖራሉ ግን የእሱ ይብሳል። በህይወትና በሞት መካከል ያለን ነገር ምንትን የሚለው እና ዶክተር አብይን እንምረጥ ነው የምለው። ዶክተር አብይ ደግሞ እንደምታውቁት ለእኔ ደግሞ ትልቅ ባለውለታዬ ነው። በህክምናው ላይ ተስፋ አድርጌ ታክሜ ካለ በታች እና ከህዝቡ ጋር ሆኖ እዚህ ለመድረሴን የዶክተር አብይ ነው። ጅማ እንድመጣ ነገሮችን አመቻችቶ ቶሎ ሂደሽ ታክመሽ ጊዜ ሳትሰጪው ምናምን ብሎ እዚህ ያደረሰኝ ካላህ በታች እሱ ነው። እናንተ ጋር እና ዶክተር አብይን እንምረጠው። ሁሉም ሰው ምርጫው ይሆናል ብዬ ነው ተስፋ የማደርገው፣ ምክንያቱም ስለሚገባው። እና ዶክተር አብይን እንምረጠው፣ ዶክተር አብይ ያሸንፍ እና ሁላችንም እንደዚህ ይበላል። ወጭ ነው እንደዚህ ነው የምላችሁ፣ ምርጥ ሰው ነው። ሰው አይንቅ፣ ራሱን ከፍ አያረግ። እንደዛ ተቸግሬ፣ እንደዛ ታፍኝ፣ እንደዛ ምግብ መዋጥ አቅቶኝ በመሸንጃሎት ውስጥ ብቻ ስውል ሳለ ያረን ያቅቶኛል ወይ ሰርጀሪ የሚሰራ ከሆነ ባክፈላ ባይ እኔ እንዲሁም እንዲሁም እነኩምነውን ባልጀምር ዝም ብዬ በሞት ስለ ዝም በይ ፋጡማ፣ ይች ቀን ታልፍና አንድ ቀን ተዋሪታለች ኛ ያልፍም ነበር የሚለው እና ያሁን ላልፎ ደግሞ እያየሁት ነው። አልሐምዱሊላ ለነገውም አላለኝ ለአሁን በዚህ ተስፋ ነው ያለሁት እና ዶክተር አብይ ምረጡ ውዶች፣ ውድ የኔ ቲክቶክ ግን አሁን ላይ ይታይ አይደለም። ለምን ሊሆን አላውቅም። እና ላይክ እያደረጋችሁ ዶክተር አብይ እንመረጥ አድርጉም ማተው እንዴት እንደሚመረጥ እንደው ምን ላይ እንደሚመረጥ ማወቅ ያልቻላችሁ ደግሞ የሚያስተምሩ አሉ። እነሱ እያያችሁ ምረጡ ስለምላችሁ ውዶች፣ ስለሚገባው ማለት ነው። እና ደግሞ የዶክተር አብይን ቁጥር ስጭን የምትሉ ሰው ደግሞ ማለት ነው። እኔም አሁን ላይ ስልክ እያነሳለኝ አይደለም አሁን ላይ ማለት ነው። ካለሁበት ደህና ስለሆንኩኝ፣ እኔም እሱም ማስጨነቅ አልችልም። ምክንያቱም ቢዚ ሰው ነው ግዴታ ማግኘት ከፈለግኩ እሱን ህጅ ባለበት ማግኘት እችላለሁ። ስልክ ግን ሳያነሳል ብዬ እንትልል አልችልም። ለምን በችግር ሰዓት ስልክ እያነሳልኝ እያወራኝ፣ ደውዬ ማንሳት ባይችል ይደውልልኛል መልሶ። በዛ በክፉ ከእኔ ከጎኔ ስለሆነ አሁን ላይ ስራ አዲስ ድርጅቱ እንትኑ እንደምታዩት ነው በቃ። እና አይመችም። እኔ ደግሞ ስልኩን ስጭን እያላችሁ እንትን የምትሉ ሁኔንም እያነሳልኝ አይደለም። በተረፈ እሱን እንምረጠው ነው የምላችሁ። በእርግጠኝነት ትደሰታለችሁ እሱ ቢያሸንፍ። ይህን ነው የምለው። ጉድ አገሬ ልጆች፣ አላህ የጠብቀኝ። ዶክተር አብይዬ እንደምታሸንፍ ደግሞ ተስፋ ላይ በእርግጠኝነት። ሰላም አለይኩም። ጉድ አገሬ ልጆች